ፍሪ ነው። ፊቱ አይፈታም። ግርማ ሞገሱ ከፍ ያለ ነው። አይደለም ለማዋራት፣ አጠገቡ ለመቆም እንኳን ብዙ መሪዎች ይንቀጠቀጣሉ። ጸዴ ነው። ፈርጣማ ነው። የወንዳ ወንድነት ጥግ ነው። ካሪዝማው ገዳይ ነው። እንደ ሌሎቹ መሪዎች የተዝረከረከ ቦርጫም ሳይሆን ስፖርተኛ ነው። በጁዶ ስፖርት ስምንተኛ ዳን ላይ ደርሷል። ወደ ስልጣን ሲመጣ ተበታትና ከነበረችበት ከፍታ ወርዳ እዳ በእዳ ሆናና የህዝቦቿ ስነ ልቦና ላሽቆ ዘጠኝ ዓመታት ከተቆጠሩ በኋላ ነው። ቤተ መንግስት ሲገባ ብዙም ሰው አያውቀውም። ስልጣን በመያዙ ደስተኛ የነበረውም የህዝብ ቁጥር ሁለት በመቶ የሚሆነው ብቻ ነበር። ታዲያ ይሄ ሰው ወዲያው ከፍተኛ የፖሊሲ ማሻሻያዎችን አደረገ። ሀገሪቷን ከዓለማችን ዋነኛ የነዳጅ አምራች ሀገሮች ተርታ አሰለፋት። ሰባ በመቶ የሚሆነው ህዝብ መካከለኛ ገቢ ያለው ሆነ። ኢንቨስትመንቱን ለማበረታታት ታክስ በከፍተኛ ሁኔታ ቀነሰ። የህዝቡ የመግዛት አቅም ጨመረ። የሀገሪቷ ዋና ከተማ ሞስኮ የዓለማችን ቁጥር አንድ ብዙ ቢሊዮነሮች መገኛ ሆነች የሀገሪቱን የኒውክለር አቅም አሳድጎ ራሽያ የዓለማችን ቁጥር አንድ የኒውክለር ክምችት ያላት ሀገር እንድትሆን አደረገ። የሀገሪቷን አጠቃላይ ጂዲፒ ወደ አራት ትሪሊየን ዶላር ከፍ አደረገ። የህዝቡ የነብስ ወከፍ ገቢ 2800 ዶላር አለፈ። በአውሮፓ አንደኛና በዓለም ሁለተኛ መሆን የቻለ የሀገር መከላከያን ገነባ። የሀገሪቷ ስርዓት ቁጥር አራት ነጥብ አምስት በመቶ ብቻ ሆነ። ራሽያ ከዛ ሁሉ ዕዳ ወጥታ የዓለማችን ትንሹ የውጭ ሀገር ዕዳ ያለ ባት መሆን ቻለች። ለሶስት ተከታታይ አመታት በፎርበስ ጋዜጣ የዓለማችን ተጽዕኖ ፈጣሪ ሰው መሆን ቻለ። እሱ ወደ ስልጣን ሲመጣ ደስተኛ የነበረው ሁለት በመቶ ህዝብ ወደ 86 በመቶ ማድረስ ቻለ። ህዝቡ ስለ ፑቲን ሲናገር ሀገር ወዳድ ነው፣ ለሀገሩ ሟች ነው ክብራችንን የመለሰው እሱ ነው። የሀገር ፍቅራችንን የጨመረው እሱ ነው። አብዛኛው ራሽያዊ በእሱ ምክንያት ለሀገሩ ለመሞት ዝግጁ እንዲሆን ሆኗል። የምዕራባውያኑን ተጽዕኖ መቋቋም ችሏል። ክብራችንን መልሰዋል ይላሉ።